ያወጣሁት ጊዜያት ስመጣም እስከ ዛሬ አብራችሁን እየተከታተላችሁ ጀምር፣ አንተ የሰው ስሜት አይገባህም ያላችሁ ብዙ ወደ እንሶች አላችሁ። ስለዚህ እዚህ ምን እናድርግ ታዲያ? አሁን ፍት ልታካሄድ ነው? አብርሃም ምን እናድርግ ታዲያ? ቆይ እኔ እኮ ግራ ገብት ነው የሚለኝ ያን ያህል ጊዜ አብራችሁ ተጉዛችሁ ኖራችሁ፣ አስረግዘህ ምን ልትሆን ነው አሁን ደግሞ ጋሽዬ ጋር ሄድክ? እንደው ምን ጉር ነው? በሰርግ ትሄዳለህ ስንል አንተ ጭራሽ ተለያየተ ሙታዝር ሄድክ። አይጉድ አይጉድ ታዲያ፣ የሩታና የአብረሽን እያየን የብሩክና የሀይሚ ምን ይገርማል አትሉም? ቤተሰብ ለማንኛውም ስለ ብሩክና ስለ ሀይሚ አታስቡ። ጋይሶች ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ ገና የሚወጣ ብለሽ ለምን ሌላ አሰሪም ስትሉኝ፣ ፍቅር አለቀሰ የሚል ነው። እኔ የምሰራው ሌላ ነገር አልሰራም ብዬ ከዛ ኤፋ ጋር ፍቅር አለቀሰ የሚለውን ነገር ሳይ ይሸላችሁ መጣው። ቤተሰብ የጋሽዬ የጋሽዬ ልጆች ቤት ምንድን ነው የገባው ሰሞኑ? አብርሃም ያለቃቀሳል ከሩትዬ ጋር በቃ ተለያይተናል በቃ አንቀጥልም እኔ እኮ እንዲ ያሉ ነገር የእድሜያቸው መርዘም ነው የሚገርመኝ ለነገሩ ከዚህ በላይ ይርዘም እድሜያቸው ማለት ነው አሁን ደግሞ ማለት ነው ሁሉም ከእድሜ ከእድሜው ጋር ነው የጀመረው የአብርሃም ትልልቆቹ እህቶች እነዛ ሁለቱ ሴቶች ማለት ነው የጀመሩት ከእድሜያቸው ከእድሜያቸው ጋር እግዚአብሔርን የምሬን ነው የምላቸው እውነት ደስ የሚል ኬር ነው እየሄዱ ያሉት ግን አብርሃም ግን በዚህ ልክ እንደዚህ ባሰራ ቪዲዮ በጣም የተሻለ ነው። ምክንያቱም ቢያንስን ባለቤት እርጉዝም ስለሆነች እንደዚህ ውጭ ውጭውን ባታሳያት በጣም የተሻለ ነው ብዬ አስባለሁ። ስለ አብርሃም አሳብ አስተያየት ስሰጣችሁ ማለት ነው እና አብርሃም በጣም ጎበዝ ነው፣ ጀግና ነው። አይሞቀው አይበርደው። ሀይሚም የእሱን ራእይን የያዘችው ብዙዎቻቸው ሀይሚ ተሰድባ ተገጣ የብዙ ሰው ይሰራባታል። ብዙ ሰው ዶላር ያገኛል፣ ባይዘወይ ማለት ነው ማንም ሰው አስር ቪዲዮ ሁለት ቪዲዮ ስለለቀቀ ዶላር የሚያገኝ እንዳይመስላችሁ ማለት ነው። ምክንያቱም እይታ የሚባል ነገር አለ እይታ እይታ የሚባል ነገር አለ። እይታ ከተባለ በነ በነ አብርሽና በነ ሩታ ሩታ ራሱ በቅርብ ጊዜ ነው ሁለት መቶ ሺህ የገባችው። በእርግጥ ልፋቷና ይገባታል። ሀይሜም ልፋቷና ይገባታል። በቅርብ ጊዜ ነው ሁለት ሁለት መቶ ሺህ የገቡት ማለት ነው ሰው አብርሃም ያው ወደ ሶስት መቶ ሊጠጋ ነው። ብሩኬንማ ሰብስክራይቡን አነሳችሁበት። ወየ ወየው ምቀኝነት አብ ጥጋባችሁ አብ ምቀኝነታችሁ። አይ ብሩኬ የስለት ልጅ ነው መሰለኝ። እንደው ፈጣሪ እርዳ ብቻ ፈጣሪ አይጣል። ሌለው ምንም ሰው ጣለ አነሳ ትርፍ ነገር ነው እና በጣም ነው የሚገርመው። በዚህ ግን ሀይሜን አጠቅሟትን። በነገራችን ላይ እንደው ይሁን እንኳን ቢባል እንደው ይሁን እንኳን ቢባል እንደው ቢሆን እነሱ ግን መቼም ቢሆን መቼ ማለት ነው በህልማቸው ራሱ ብታስቡት ራሱ ብሩኪና ሀይሚ እንዴት ይለያያሉ ስታስቡት ማለት ነው? ምክንያቱም አሁን እያሰባች ያላችሁት ሀይሚ እንዲሄድ ብላ ፕሮሰስ ፕሮሰስ፣ ቀልድ ነው እንዴ? ማለት ደርሶ መልስ ጉብኝት ከሆነ ወዲያ ወዲያው ይሆናል እንጂ እንደዚህ ፕላን ያለው ነገር ለመሄድ ቀላል ነው። እንዲህ እንደዚህ በሳምንት ከተጣሉ ተጣሉ ከተባለ እንኳን ሶስት ሳምንት ነው በዛ። ከዛ በፊት ያላሰበችው ነገር አሁን በዚህ መሀል ውስጥ አስባ እንዴት ነው በአጭር ጊዜ ውስጥ ጨርሳ ውጭ ሀገር የምትሄደው። ውጭ ሀገርም በሎት ምን ሀገር ውስጥ ከሆነ ደግሞ ያው ይገናኛሉ። እና ብሩኬ ደግሞ እንደ በፊቱ አለ ማመጥሽም አለ ምንሽም ብሎ ጥሎ ሄደ። ስለዚህ እሱ ደግሞ እንደዛ ስላላት እሷ ትሄዳለች። ባል ሄደች እያላችሁ የምታለቅሱ የምታስቡ ሰዎች አላችሁ። አትሄድም ሲጀመር ማለት ነው። ሲጀመር አትሄድም እናንተ ተረጋጉ፣ ነው መጀመሪያ ማለት ነው። ይሄዳለሁ ስላለች ብቻ አትሄድም። እንደገና ደግሞ በልህ እንዳትሄድን በልህ እንድትሄድ አታድርጓት። እንደዚህ ብላችሁ አትበሉ። እንዲ ለእኛ ብላ ነው እንዲሷ ምትሄደው፣ ራሷ ስለተመቻት ማረፍ ከፈለገች መስራት ከፈለገች ነው ምትሄደው። ሲጀመር ማለት ነው። ሲቀጥል ደግሞ ምንም አይነት ጸብ አይኖርም። ዛሬ ወይ ዳኔ ቪዲዮን ያሳያል እንግዲህ፣ ብሩክ እንገናኝ ብሏችኋል። ሁሉንም ወይ እዛ ቦታ ላይ ወይ ሰፕራይዝ ይደራረጋሉ ወይ ደግሞ ብቻ ይኸው ሚስጥሩ ይወጣል። ወይ ደግሞ ፕራንክ አድራጊው እኔ ነኝ እንዲህ እያርኳቸው የነበርኩት ብሎ ወይ ዳኔ ብቻ የሆነ ነገር ሊናገር ይችላል ብዬ አስባለሁ፣ ዛሬ ማለት ነው። አራቱንም ኦልሬዲ ፈልጋችኋለሁ እደውላችኋለሁ ሲል ነበር ብሩኬ ማለት ነው። ምናልባት ዛሬ ማታ እንግዲህ ሁሉም ነገር ሚስጥር ሊፈነዳ ይችላል፣ ወይም ደግሞ የብሩክ አለ የተባለው ነገር ሊያይ ይችላል ማለት ነው። ብሩኬ አሁን እንደማይጣላ ተናግረዋል ማለት ነው። ውድ ቤተሰቦቻችን፣ ስለዚህ እናንተ ሀይሚ ብሩኬ ዝም ስላላት አሁን ብድግ ብላ ትሄዳለች። ለምን እሷ እንደዚህ አይነት ሀይዲ ያመጣችው አትሄጅም ብሎ እንዲላ ስለፈለገች ነው ብላችኋል። ብሩኬ ደግሞ አትሄጅም ያላለበት ምክንያት የራሱ ምክንያት ይኖረዋል። አንደኛ በፕራንክም በሉት በድራማም በሉት በምንም በሉት አስራ አምስት ቀን ሙሉ ይቅርታ አድርጌልኝ ብሎ መለመን ማለት በጣም ከባድ ነው ለሰው ልጅ። ዝም ብላቸው አስቡት። በፕራንክ ፕራንክም ይሁን ድራማም ይሁን እኛ አይመለከተንም። በቃ ቪዲዮ ላይ ያየነውን ነገር ነው የምንናገረው እና አስራ አምስት ቀን ሙሉ ይቅርታ አድርግልኝ ብሎ ለምኗት በዚህ ሰዓት ላይ በቃ ሌላ ሀገር መሄድ እፈልጋለሁ ስትለው ከዛ ሀገር እንድትቀር ምንም አይነት ነገር መስዋዕትነት እንዲከፍል የሚደረግበት ጉዳይ የለም። ገባችሁ? እናንተ ሰብስክራይብ አነሳችሁ አላነሳችሁ፣ ፈጣሪ ብቻ አይጣሉ፣ ምንም ችግር የለበትም። እግዚአብሔር ካለ አለ ነው። መቼም ቢሆን መቼ ፈጣሪ አሳፍሮት አያውቅም። እናንተ እናንተ እንደምታደርጉት ማለት ነው። የሰው ልጅ ፍቅር እኮ ያልቃል። የሰው ልጅ ፍቅር ይቀየራል። እግዚአብሔር ግን ይወደዳችሁ ከወደዳችሁ መቼም ቢሆን መቼ ፍቅሩን አይነፍጋችሁም። ይሄ ሀቅና ሀቅ ነው። እናንተ ከሀይሚ ጋር ሲሆን ነበር ወዳችሁ ሰብስክራይብ ያደረጋችሁት። ምን ተገኘ ዛሬ ምን ተገኘ? ጸባቸውን ታቃላችሁ? አታቁም። ከሀይሚ ጋ ምን ይሁኑ ምን ይሁኑ? አታቁም። ስለዚህ ሰብስክራይብ ማንሳት ምን አስፈለገ? ምን ያስፈልጋል? ምንም አያስፈልግም። ይሄ ልጅ የበደለው ነገር የለ፣ ነፍስ ያጠፋው ነገር የለ፣ ምንም ነገር የለም። በቃ የማንኛችሁንም የሀይሚንም ቢሆን የብሩኬንም ቢሆን ሰብስክራይብ ማንሳት አስፈላጊ አይደለም። የብሩኬን አንስታቸው ይችላል የሃይሚን አልተነሳም። ሀይሚ ማለት ነው ሶ ይሄ ማለት የክፋት ጥቅ ነው የምታሳዩት ማለት ነው አስር አስራ አምስት ሰው ሀያ ሰው ሰላሳ ሰው ከእነሱ ከሰብስክራይቡን አነሳችሁበትና ሀይሚ ወደ ህይወቱ አትመለስም። ሀይሚ ማለት ነው የእግዚአብሔር ፍቃድ ብቻ ነው ከላይ ብቻ ነው ትዕዛዙ ማለት ነው እና ውስጣቸው ፍላጎታቸው ብቻ ነው የሁለቱ ማፈላለግ ነው እንጂ የእናንተ ሰብስክራይብ አይደለም ሀይሚና ፉርቅ ብሩኬን የሚያዋደዳቸው ገባችሁ። ይሄን እንድታቁ ፈልጋለሁ። ሌላው ሀይሚ ማለት ነው በዚህ ልክ ጀግንነቷን ካወቃችሁ የአሁን ሲስተማ እንዴት እንደጠፋባችሁ ግራ ገብቶኛል። ማለት ጎበዝናት ምናምን ብላችኋል። ኦኬ፣ አዎ ስኮርስ ጎበዝናት። ግን እንዴት ጠፋችሁ ታዲያ? አሁን ያመጣችሁ አይዲያ፣ እሄዳለሁ ያለችው አይዲያ እንዴት ሊጠፋችሁ አለ? እንዴት አልተረጎማችሁትም? እንዴት አሁንም ዞራቸው ተጠምጥማቸው ብሩግ ዝም አላት፣ አለማመጥሽም አላት ምናምን እንዴ እኔ እናንተ በሱ ቦታ ብትሆኑ ማለት ነው። አይደለም መለማመጥ ቀርቶ አንድ ቀን እራሱ ቆማቸው አታወሩም? የትኛው ወንድ ልጅ ነው አስራ አምስት ቀን ሙሉ ይቅርታ አድርጊኝ ብሎ ፍቅረኛውን የሚለምነው የትኛው ወንድ ሲ ንገሩኝ እስኪ። ምንም በሉት ይሄ ፍራክ ድራማ ይሁን ምንም ይሁን ምን እኛ ባየነው ልክ ነው የምናወራው። ይሄ ጠላትነት አይደለም ትክክለኛውን ነገር ነው። ምክንያቱም ይሄን ነገር ስራ ብለው ከያዙት ስራ መሆኑን ካወቃችሁ፣ እናንተ ብሩክ ለሚናገረው ነገር ምን አስተያየት አሰጣችሁ? ሀይሚ ለምትናገረው ነገር አስተያየት አትስጣላችሁ? እሺ፣ ብሩክ ለሚናገረው ስለምን አስተያየት ስጣላችሁ? አስተያየት ከተባለ የሁለቱም አስተያየት ነው። ብሩክም ይጮሃል። ሀይሚ የምትናገረው ነገር መርዝ ነው። ምንም ይሄ አዲስ ነገር የለውም። እንደውም አብረሽና ሩታ ቆሻሻ ስድብ ሲሰዳደቡ ማለት ያን ያክል እንደዚህ ብትናገርም ሩጣ ሴቶቹን አንጋጋቸው፣ አሰልፋቸው ምናምን እንደዛ ነው የምትለው እንጂ እኔ እንጃ ስትናገር ሰምቻ አላውቅም። ብቻ ያን ቁርጥ ቁርጥ የሚያደርግ ነገር አይቻላቅም። ሀይሚ ደግሞ ትናገራለች፣ ብሩኬ ደግሞ ይጮኋል። አለቅ የሚጮኸው ደግሞ ሀይሚ አዳምጣ ትክክለኛውን ነገር ሲነግራት እሷ ወደ ግራ ነው የምትሄደው። ብዙ ጊዜ ሲጨቃጨቁ አዳምጧቸው። ማርያም ነው። እኔ ለወሬ እኔ ሀይሚ ዝቅ ለማድረግ ምናምን አይደለም፣ የምሬን ነው የምላቸው። ብሩኬ የሚጮኸው ማለት ነው፣ ትክክለኛውን ነገር ነግሯት እሷ አጥፍት እና በሌላ ሌላ ቦታ ነው ያለችው። ሌላ ወይ ያለፈ ታሪክ ነው ወይ የሚመጣ ታሪክ ነው የምታወራው ማለት ነው። የሚጠይቃትን ጥያቄ መልሱን ትታ ሌላ ነው የምታወራው እና በዛ በዛ ነው ብሩክ ብዙ ጊዜ የሚናደደው። እግዚአብሔርን ልብ ብላችሁ ቪዲዮቸው ማለት ነው፣ አዳምጧቸው ሲጨቃጨቁ አዳምጧቸው ብሩክ የሚያወራው ወዲያውኑ መልስ የሚያገኝበትን ነገር ነው። ሃይሜ ደግሞ ሌላ ነገር አምጥታ ርዕስ ትቀላቅላለች። እሱ ሲያወራ ያ ነገር ነው የሚያጨቃጨቃቸው የማያግባባቸው ባቸው መደማመጥ የሚባል ነገር አለ። በዛ ላይ ደግሞ ሁለቱም በቃ እልህ አለባቸው። ሁለቱም እኔ ካንተ አልበልጥም፣ አንቺ ከኔ አታንሽም። በቃ እንደዛ የሚባል ነገር አለባቸው ሁለቱም። ብዙ ጊዜ ብሩኬ ሃይሚ ፕራንክ ታደረገችው በቃ እኔስ ማነኝ? የሚል ነገር አለበት። ብሩኬ ግን ሀይሚ ፕራንክ ካላረገችው ብሩኬ አያረግም፣ አያረግም። ቢያረግም ወይ አንድ ቀን ምናምን ነው እንጂ ያደረ ፕራንክ አድርጎ ያቅም። ያደረ ፕራንክ ከተባለ ቡታጅራ የሆነ ወንድ አጉርሶሻል ምናምን ብሎ የዛ ቀን በማግስቱ ነግሯታል ከወንድሞቹ ጋር ሆኖ። ከዛ ውጪ የሱ ቀን ያራቀን ሰርቶ ያቅም። ሀይሚ ናት የምትሰራው። ስለዚህ እንደውም በጣም ጎበዝ ነው፣ ታጋይ ስለሆነ ነው። ሃይሜ አሁን እንደዛ ሁል ጊዜ እንደዛ ሶስት ቀን አራት ቀን አንድ ሳምንት የሚቆይ ቪዲዮ ቢሰራ ኖሮ እስካሁን ድረስ ራሱ አይቆዩም። ግን ብሩክ ይታገሳል፣ እውነት ለመናገር ማለት ነው። ግን ደግሞ በጣም የትዕግስቱ መጨረሻ ሲደርስ ውሳኔው ያስፈራል፣ ያስጠላል። ውሳኔው በጣም የሚያስጠላው ሶ፣ ውድ ቤተሰቦቻችን ተረጋጉ፣ ከራሳችሁ ጋር ሁኑ። ዛሬ አዲስ ነገር ይፈጠራል ወይ ቪዲዮ ይወጣል ወይ የነበረው ነገር ተለባብሶ እንደባለፈው ይቀራል። እንጂ ሀይሚ የትም ሀገር አትሄድም። እመኑኝ፣ የትም ሀገር አትሄድም ቡታ ጅራ ልትሄድ ትችላለች እና አብርሃም ስለሄዱ ሜቢ አላቅም እና ያው አንድ ላይ ያከብሩታል ብዬ አስባለሁ ሁለት መቶ